ተመልሰናል። አድማቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የአንቶኒዮ ኮንቴን ጉዳይ እንመልከት። በዚህ የውድድር አመት እንግዲህ ለሴሪያ እየተፎካከሩ ያሉ በተለምዶ ወይም በቅርብ አመታት ያለመድናቸው ስሞች አሏለል ሮማን ጨምሮ የሴሪያው መሪ መሆን ችሏል። ና እንመልከተው ይህንን ጉዳይ። ኮንቴ ደግሞ ባሳለፍነው ሳምንት ከተሸነፈ በኋላ አወዛጋቢ አስተቶቹን መስጠት ጀምሯል። እናንሳ አልክ ነው ናፖሊ ሶስት ተከታታይ ጨዋታዎች ላይ ነጥብ ጥሏል፣ ወይም አላሸነፈም። ሶስት ተከታታይ ጨዋታዎችን፣ በሁለት ተከታታይ ጨዋታዎች ላይ ዜሮ ለዜሮ ተለያየ። ባለፈው በኮሞ የሴስክ ፋብሪጋዝን ኮሞን ገጥሞ ዜሮ ለዜሮ ያለቀ ጨዋታው። ከዚያ በቻምፒየንስ ሊግ በሳምንቱ አጋማሽ ደግሞ ከአንትራንክ ፍራንክፉርት ጋር ተጫወተ፣ እንዲሁ ጎል ሳይቆጠርበት ተጠናቀቀ። በዚህኛው ሳምንት መጨረሻ ደግሞ በኢስታዲዮ ደላ ራራ በቦሎኛ ተሸነፈ ሁለት ለዜሮ በሶስቱም ጨዋቶች ናፖሊ ጎል አላስቆጠረም ብቻ ሳይሆን በሶስቱም ጨዋቶች ኢላማውን የጠበቀ የጎል ሙከራ እንኳን አላደረገም። ሁለት መቶ አስር ደቂቃ መሆኑን ሁለት መቶ ሰባ ደቂቃ ሚሆን መሰል፣ ሁለት መቶ ሰባ ደቂቃ ተጫውቶ ኢላማውን የጠበቀ የጎል ሙከራ አላደረገም። ፍራንክፎርትን አይተናላለን ባለፈው ምን ያህል ብዙ ጎል እንደሚቆጠርበት እንደዚህ ሳነሳ ነበር እና ከዛ በኋላ በተለይ ከቦሎኛ ሽንፈት በኋላ አንድ ቁልፍ መሳሪያ አለው ኮንቴ አንድ በቱ እና ከጨዋታው መጠናቀቅ በኋላ ሁሉም የጣሊያን ጋዜጠኞች ይላል አንድ ዘገባ ይጠብቁ ነበር፣ ምን እንደሚናገር። ቀጥተኛ ነው፣ ተናጋሪ ነው። በተለይ ከሽንፈቶች በኋላ የቁጣው ግርፋት ኃይለኛ ነው፣ ንዴቱ ኃይለኛ ነው። እያንዳንዱ ቃል ትርጉም ይሰጠዋል። እሱ ራሱ እንደው አንዳንድ ሰዎች በእኔ ስቴትመንቶች በእኔ ንግግሮች ላይ ፕሮግራሞች ይሰራሉዋል። ሰፊ ፕሮግራም ይሰራሉ። መነጋገሪያ ሆናለሁ ለ ያቋዋል መነጋገሪያ እንደሚሆን እና ከጨዋታው መጠናቀቅ በኋላ እንግዲህ አምስተኛ ሽንፈቱ ነው በዚህ ዓመት ደግሞ ኮንቴ። ማንም ሽንፈት አይወድም፣ ግን የኮንቴ ደግሞ የተለየ ነው። ልጁ ገና ብዙ ጊዜ ነው ስለጽ አንድ ልጁ ሆና ቪቶሪያ ምናምን ያለ ድል ምናምን አሸናፊ ምናምን ያለት አሸናፊት እና ስለዚህ ከድል ጋር የተቆራኘ ነው። በዩቬ የተጫወተ ሰው ደግሞ ፊኖ አላፊኒን የሚያቅ ነው። ስለዚህ ያንን የተማረው አምስት የመሸነፍ ህመም ነው ለኮንቴ። እኔ ብዙ ቅር የሚለኝ ኮንቴን በተመለከተ ኃላፊነት ሲወስድ አልሰማው። ሁሌ የሆነ ሰው ችግር ነው ወይ የዝናቡ ነው ወይ የፀሐዩ ነው ወይ የንጋቱ ነው ወይ የምሽቱ ነው። ኮንቴ ብቻ አይደለም ችግሩ እሱን ችግር ነኝ ብሎ ሲናገር ሰምቼው አላውቅም። በቀደም ግን እንደዛ ያለ እንደዛ ማለቱ ብቻ አይደለም፣ ሌላ ጊዜ ከፕሬስ ሩሙ ጣሪያ በላይ በሚሰማ ድምጽ ጮክ ብሎ አንዳንዴም ጠረጴዛ እየደለቀ ምናምን ይናገራል። በቀደም ግን ይሄን በጣም ድፊት እስት የሆነ ካፔሎ እንደዚህ ሆኖ እኔ አይቸው አላቅም። አሳሰልጥ ነውታል ከካፔሎ ዩቬንቱስ ውስጥ እንደዚህ ሆኖ አይቸው አላቅም። እና አምስተኛ ሽንፈቱን ተሸነፈ። አምና አመቱ ሙሉ አራት ጨዋታ ነበር የተሸነፈው። እና አንዳንድ የሚገርሙ ነገሮች ተናገር። የናፖሊ ተጫዋቾችን ሙታን እያላቸው የሆን አላቅም። እኔ ሙት አጅቤ ያልሄድም ምናምን ያለ ስለ የሙት አጃቢ አይደለሁም ምናምን ያለ የናፖሊ ተጫዋቾችን ጭንቅላታቸውና ልባቸው ውስጥ ቃሌን ማስገባት አልቻልኩም እነዚህ ተጫዋቾች ላይ አለ። ይሄ የእኔ ቡድን ቡድን አይደለም አለ እና ክለቡን ማነጋገር አለብኝ። አሁንስ አነጋገራለሁ። ክለቡ በሚቀጥለው ሳምንት ከፕሬዚደንቱ ጋር አነጋገራለሁ። አይሁንም፣ ይሄማ ሊቀጥል አይችልም። አባሩኝ አይነትም ንግግር ተናገረ። እኔ እየሰራሁ አይደለም የሆነልኝ አይደለም ማለት ነው። ስለዚህ ክለቡ የሆነ መፍትሄ ይፈልግ በቃ መቼ ተጫዋቾች ነው አባረር አይችልም። አባሩኝ አይነት ንግግርም ተናገረ። ኦሬ ደላውሬንቴስ እንኳን ይለቃል ማለት ራሱን ያገላል ማለት ናፖሊ ያሰናብቷል ማለት ህልም ነው ፌሪቴል ነው አሉ ትላንትን። ስለዚህ ከሱ ጋር በጣም ጥሩ ግንኙነት ነው ያለኝ ይቀጥላል ሚል ማስተማመኛ ቢያንስ በናፖሊ በኩል እሱን ለማሰናበት ምንም ዝግጁነት የለም። እሱን ሸኝተው ማንን ይቀጥራሉ? ከባድ ጥያቄ ነው። ግን ጋዜጠኞች አሁን ኮንቴ ልክ በእንደዚህ አይነት ሁኔታ ውስጥ ንዳዱ ላይ በሚሆንበት ጊዜ ርዕስ መፈለግ አይጠበቅባቸው፣ ብዙ ርዕስ ይሰጣቸዋል። ስለዚህ የትኛውን ይምረጡ። ቡድን አይደለንም፣ የሙታን አጃቢ አይደለሁም፣ ክለቡን አናቅ። የትኛውን ይምረጡ። ወይ ክለቡ የሆነ መፍትሄ ይፈልግ። አሁን የምርጫ ቅንጦት ነው ያለችው። ሌላ ጊዜ አንዳንድ አሰልጣዊ ሄድላይን አይሰጡሽም። እሱ በጣም አትረፍርፎ ነው የሚሰጥሽ። እና በቀደም ስተናገር እና ደግሞ ሁሌም የሚያስገርመኝ አንድ ነገር አንቶኒዮ ኮንቴ ክረምት ላይ እንዴት ደስ እንዳለኝ ናፖሊ በፈጸማቸው ዝውውሮች አለ ምንም የጎደለ ነገር የለም። በፈለግኩት ቦታ የተሟላ ስብስብ ነው። ጆቫኒ ማናም ኦሬሊዮ ደላውሬንቲስም የክለቡ ፕሬዚደንትም፣ የክለቡ ባለቤትና ማ የስፖርት ዳይሬክተርም የሰጡኝ ኖ ኮምፕሌን ሳል በቀደም ለምን ምን ያረጋል ዘጠኝ ተጫዋች ሲል ነበር። በቀደም ዘጠኝ ተጫዋች እኮ የመልበሻ ክፍሉን ዳይናሚክ ሲያበላሸ ዘጠኝ ተጫዋች ምን ያረጋል ምናምን እያለ ደግሞ ራሱን ሲቃረን ነበር እና ከቼቲ ሲለቅ፣ ከዩቬንቱስ ሲለቅ፣ መጀመሪያ ከኢንተር ሲለቅ ከቶተንሃም ሲለቅ እንዲህ ብሎን ይለቅቁ አንድም ኃላፊነት ሲወስድ ተሰምቸው አላቅም። አሁንም እንደዛ ነው። ጣት የሚጠቁሙ የሆነ ሰው ችግር መሆን አለበት ነው የሚለ የፀሐዩ ወይ የዝናቡ ወይ ንጋቱ የመሸጡ በቀደምም በፔስቬ ሲሸነፍ እንደዛ ነበር ያለ። ብንመልስበት ጥሩ ነው። ምስል ተመልሰናል። አድማጮቻችን የአንቶኒዮ ኮንቴን ጉዳይ እያነሳን ነው የምንገኘው። እንመልከትኝ ጉዳይ አሁ እና እንደዚህ አይነት አነጋጋሪ ሴቶች እየሰጠ ነው። እኔ ኮንቴ ላይ በአሰልጣኝነቱ ላይ አንድ የሚታየኝ ማስተውለው ነገር ኮንቴን ከፈለግሽ እኔ አንድ ትልቅ ክለብ የሚያሰለጠን አሰልጣኝ በሳምንት ሁለት ጨዋታ ለማድረግ መቸገር አለበት ብዬ አላምንም። አንድ በየሶስት ቀኑ የእግር ኳስ የትልልቅ ቡድኖች ልማድ ነው። እሱ በቃ በአውሮፓ ውድድር ስለምትሳተፊ በሳምንት ሁለት ጨዋታ ታደርግ። በትክክል ኢቫሉዌት ለማድረግ ያስቸግረኛል። በሳምንት አንድ ጨዋታ ቢጫቦት አሰልጣኝን ሮቴት የማድረግ ችሎታውን የታክቲክ ተለዋዋጭነቱን በቢዚ ካሌንደር ውስጥ የማለፍ ችሎታውን ማየት አይቻልም። አሁን ስለ ኮንቴ ግን ስንት ዓመት አየ ነው አሁን? ከ15 ዓመት በላይ ያሰልጥኗል አንቶኒዮ ኮንቴ። አንድ ነገር መደምደም ይቻላል፣ ኮንቴ በሳምንት ሁለት ጨዋታ የሚያደርገው ቡድን እያሰለጠነ ስኬታማ መሆን አይችልም። እሱ የተረጋገጠ መሰለኝ። እንደ ኮንቴ አይነት ትልቅ አሰልጣኝ የቻምፒየንስ ሊግ ጨዋታ የማሸነፍ ሪከርዱ 35 ፐርሰንት። አምና በሳምንት አንድ ጨዋታ ብቻ ነበር የሚያደርገው። ኢንተርኮ ወደ 20 ጨዋታ የበለጠ ተጫውቷል ከናፖሊ። ስለዚህ ባለፈው የውድድር ዘመን ሲሞኔ ንዛጊ ለተለያዩ ውድድሮች ቡድኑን በሚያዘጋጅበት ጊዜ ኮንቴ ጥሩ ሁኔታ ላይ የነበረ ቡድን አይደለም የተረከበው። ልክ ነው አስረኛ ሆኖ የጨረሰ ቡድን የተረከበው ልክ ነው። ግን አንድ ጨዋታ ላይ ብቻ ነበር ያተኮረ የነበረው። ሰላሳ ስምንት የሴሪያ ጨዋታዎችና ጥቂት የኮፓ ኢታሊያ ጨዋታዎችን ብቻ ነው ያደረገው። በኮፓ ኢታሊያም ብዙ ርቀት አልሄድም። ስለዚህ ሜቢ አርባ ሁለት ወይ አርባ ሶስት ወይ አርባ አራት ጨዋታ ነው ያደረገው። ሲዝኑም በሙሉ እንደዛ ሲሆን ለአንድ ጨዋታ ብቻ ሲዘጋጅ ያሸንፋል። በዩቬ ይሄንን አሳይቷል። ምክንያቱም በጁቬንቱስ የመጀመሪያው ሲዝን ዩቬ ሰባተኛው ሆኖ ነበር የጨረሰው። ስለዚህ እሱ ከመምጣት በፊት የነበረ የሚጨርሰው ሲዝን ማለት ነው። ፌራራ ነበር፣ ሲሮ ፌራራ ነበር መሰለኝ ወይም ሉዊጂ ዴልኔሪ እርግጠኛ አይደለም፣ ብቻ አንደኛው አሰልጣኝ ከዛ መጣ። ዩቬ ቻምፒየንስ ሊግ ላይ ሳተፍም በሀገር ውስጥ ይልቁን በሊጉ ውድድር ላይ ለማተኮር እድል ነበረው እና ከካልቾፖሊ ቅሌት በኋላ ለመጀመሪያ ጊዜ ዩቬንቱስ ሻምፒዮን ሆነ። 102 ነጥብ ባገኘበት። በሚቀጥለው ሲዝን ቻምፒየንስ ሊግ ተሳትፏል ግን ከምድቡ ነው የወደቀው። ስለዚህ ሁለተኛውን የውድድር ዘመን አጋማሽ እንዲሁ ሴሪያ ላይ ብቻ ለማተኮር እድል ነበር። በናፖሊም በቼልሲ ቼልሲን በ2016-17 ሻምፒዮን ሲያደርግ ከዛ በፊት በነበረው ሲዝን አስረኛ ሆኖ ጨርሶ ስለነበር የሞሪኛው የመጨረሻው ሲዝን መጥፎ ሲዝን ስለነበር ቼልሲ በአውሮፓ ውድድር ላይ አልተሳተፈም አንድ ውድድር ላይ ለማተኮር እድል ነበረው። አሁን ችግር መፈጠር የሚጀምረው ሁለት ውድድሮች በየሶስት ቀኑ በሚደረጉ ጨዋታዎች ላይ ማሰልጠን ሲኖርበት ነው። አሁን በቀደም ምን ሆነ? አሁን ከባዱ ችግር ምንድን ነው? ጉዳቶች አሉ፣ ልክ ነው። ሉካኮ የለም፣ ደብሮይነ የለም። ግን የደብሮይነና የማክቶሚና የኬሚስትሪ አልመጣም። አምና ስኮት ማክቶሚና እየነበረውን ተጽዕኖ መድገም አልቻለም፣ ምክንያቱም ተመሳሳይ የሜዳ ስፍራ የሚጋሩ ተጫዋቾች ናቸው፣ አንድ አይነት ተጫዋቾች ባይሆኑም። ስለዚህ የዳይናሚክስ ጥያቄ ነበር እንዲ በኋላ ከአንዳንድ ጨዋታዎች በኋላ የደብሮ ወይነ መምጣት በእውን በረከት ነው ወይ ጭምር የሚል ጥያቄ መነሳትኩ ጀምሮ ነበር። ስለዚህ የደብሮ ወይነ መጎዳት እንዲያውም ደብሮ ወይነን ማጣት ባትፈልጊም ግን የሆነ መፍትሄ ወደ አምናው ብሉ ፕሪንት ለመመለስ የሚያስችል እድል ነው ማለት ነው። በሆነ መንገድ ካየሹ ሉካኩንም አተውታል። የእሱን በተለይ ሆልድ አፕ ጨዋታውን አተውታል እነሱ ጥቶች ናቸው ግን ዘጠኝ ተጫዋች አስፈርመዋል አንዳንድ የማጥቃት ተጫዋቾችን ጨምሮ ሁለት ዘጠኝ ቁጥሮችን ጨምሮ ደብሮይን ሌሎችም ተጫዋቾች ሌሎችንም ተጫዋቾች አምጥተዋል አዲስ ግብ ጠባቂም አምጥተዋል ሚሊንኮቪች ሳቪች እና አሁን በነዚህ ጨዋታዎች ላይ ቡድኑ ኃይለኛ ክሬቲቪቲ ችግር አለበት ብቻ ሲሆን በተለይ የቦሎኛ ጨዋታ አንድ ጠቃሚ መልእክት የሚያስተላልፍ ነው ምክንያቱም ስለ ሮቴሽን አሁን የማውራት መብት የለውም ይህንን ጨዋታ በተመለከተ ቢያንስ ለምን ከፍራንክፉርት ጋር ማክሰኞ ነው የተጫወተው በቻምፒየንስ ሊግ ቦሎኛ ሀሙስ ነው የአውሮፓ ሊግ ጨዋታ ያደረገው። የሪካቨሪ ታይም ልዩነት አላቸው። ስለዚህ እኔ በሁለት ውድድር እየተጫወትኩ ነሆነ ለማለትና ቅሬታ ለማቅረብ አይመችም። በእነዚህ ጨዋታዎች እያሳየ ያለው ፐርፎርመንስ የሚያስተች ነው። እና ግን እንዳልኩት አንደኛው የሚታወቅ ነገር አለ። የሰከንድ ሲዝን ሲንድሮም ይባላል። የጆዜ ሞሪኞ የሰርድ ሲዝን ሲንድሮም ይባላል። ለሳቸው ብዙ ጊዜ ሶስት ዓመት አላሰለጠንኩም ኢንተርን ሁለት አመት ነው ያሰለጠንኩት። በቼልሲ በሶስተኛ አመት የኤፌ ካፕ ነው እንደዚህ አሸንፍ ያለው በፖርቶ ሶስት ሲዝን አልነበረኝም እያሉ የፈጠራችሁት ነገር ነው የሰርድ ሲዝን ሲንድሮም የሚባለው፣ አንዳንዴ ያልሰራሁባቸው ሲዝኖች ሁሉ ጭምር እያሉ ብለው ይከራከራሉ እሳቸው። ኮንቴን በተመለከተ ግን አይ ቲንክ የሰከንድ ሲዝን ሲንድሮም ግን አለ። ከዩቬንቱስ በስተቀር ከሁለት ሙሉ ሲዝን በላይ ቆይቶ አያውቅም የትም ቦታ እና አብዛኛውን ጊዜ አሁን በናፖሊ የሆነ እንዳለው ገና ካሁኑ አምስት ጨዋታ ተሸንፏል። በሁለተኛ ሲዝኖቹ ችግር መፈጠር ይጀምራል፣ ጥል ይጀምራል። ወይ ከራሱ ተጫዋቾች ጋር ሊሆን ይችላል፣ በቼልሲ ከዲዮጎ ኮስታ ጋር እንዳደረገ፣ ወይ ከቼልሲ ከዩቬንቱስ ባለቤቶች ጋር ሊሆን ይችላል። ምንድን ነው አስር ዩሮ ሰጥታችሁ ባለ መቶ ዩሮ ሬስቶራንት ውስጥ ገብተተ መገብ የምትሉ አይሆንም፣ እኳ አይበቃም ብሩ ምናምን ብሎ ፕሪሲዝን እያሰራ ለቆ ይሄዳል። በኢንተርም ልክ እንደዚሁ ነው። በቶተናም ሲለቅ ቶተናም ተጫዋቾች እንዴት እንደወረፈ ይታወቃል። ግን ችግር መፈጠር የሚጀምረው በሁለተኛው ሲዝን ግን በመጀመሪያ አመት ስኬታማ ይሆናል። ቡድኖቹን ወደ አውሮፓ ውድድር ይመልሳል። ስለዚህ በየሶስት ቀኑ ሁለት ጨዋታ ማድረግ አለበት ጨዋታ ማድረግ አለበት። ስለዚህ ሮቴት አያደርግ አሁን ለእኔ ችግሩ በቀደም ከፍራንክፉርት ተጣክሞ ቡድኑ ሮቴት አያደርግም። ዘጠኝ ተጫዋች ያስፈረመ አሰልጣኝ ኖዋ ላንግን የመሰለ ተጫዋች ዴቪድ ኔሬሽን የመሰለ ተጫዋች ሉካን የመሰለ ተጫዋች ያለው አሰልጣኝ ሮቴት አያደርግም። እና ይሄ ችግር ግን ትልቅ አሰልጣኝ መሆኑን ያህል የሚከተለው ችግር ነው እንዲሁ ሪከርዱን በጠቅላላው ካየሹ አስደናቂ ነው በጣም በሴሪያ ታሪክ ብዙ ሪከርዶች አሉ የኮንቴ ሪከርዶች በየጨዋታው ሁለት ነጥብ ሁለት ሶስት ነጥብ ነው በአቬሬጅ የሚያገኘው ከሶስቱ ነጥብ ማለት ነው ሁለት መቶ ሰላሳ ሰባት ጨዋታ አድርጓል ስለዚህ ትልቅ ክሬዲት ባንክ ውስጥ ያለው አሰልጣኝ ነው ችግር ውስጥ ያሉ ቡድኖችን ቶሎ ወደ ውጤት መመለስ ይችላል ዩቬንቱስ ሰባተኛ ነበር ናፖሊ አስረኛ ነበር ቼልሲ አስረኛ ነበር፣ እሱ ከመምጣቱ በፊት እነዚህ ሲዝኖች። በመጀመሪያ የሱ ሲዝን ዋንጫ ወስደዋል። ሁለተኛው አመት ግን ጎማዎቹ መውላለቅ ይጀምራል። ቻምፒየንስ ሊግ የሚያመጣበት ችግር ነው። በቻምፒየንስ ሊግ ያለው ሬከርድ እንደሚከተለው ነው። ሶስት ጊዜ ከምድቡ ውጭ ሆኗል ኮንቴ። አንድ ጊዜ ሩብ ፍጻሜ ደርሷል። ሁለት ጊዜ ሁለተኛው ዙር ድረስ ደርሷል። ከመጨረሻዎቹ ሰላሳ በኮንቴ ቡድኖች ከሰለጠኑ ቡድኖች በቻምፒየንስ ሊግ ጨዋታዎች ያላቸው ሬከርድ ስምንት ድል ብቻ ነው። አሁን በቻምፒየንስ ሊግ ወደ ሁለተኛው ዙር የማለፋቸው ነገር አ 24ተኛ ሆኑ መሰለኝ። ቻምፒየንስ ሊግ ላይ ሪከርዱ በጠቅላላው ጥሩ አይደለም፣ 35 ፐርሰንት ብቻ ነው የሚያሸንፈው። ሁለተኛ ሊጉን መበደል ይጀምራል። እንደዛ ሲሆን እና ወደ ትችቶች፣ ተጫዋቾች፣ አሰልጣኞች፣ አድሚኒስትሬሽን ወደ መተቸት ይሄዳል። አሁን ከደብሮ ነገር ጥል ነበር ሲባል ነበር። ባለፈው ቀይሮ ሲያስወጣው ሲጨቃጨቅ አይተናል። በኢንተር ከላውታሮ ጋር ተጣልቶ ነበር። ወደ እንደዚህ አይነት ነገር ይሄዳል እና በጨረሻ ላይ አንደበቱን ይጠቀማል። ለዚህ ነው ነውጥ ይፈጥራል የምንለው። ማናወጥ ይጀምራል አንቶኒዮ ኮንቴ በዩቬንቱስ ለዚህ ነው ፕሪሲዝን መሀል ላይ ያንን ቅድም ያልኩትን የአስር ዩሮ የመቶ ዩሮ የሬስቶራንት አናሎጂ ፈጥሮ ለቆ የሄደው። በቼልሲም ልክ እንደዚሁ፣ በእርግጥ ጉዳት ብዙ ፈትኖት ነበር፣ ግን ከአንዳንድ ተጫዋቾች ጋር ችግር ውስጥ ገባ፣ ከክለቡ ሹማምንት ጋር ችግር ውስጥ ገባ። በኢንተርም በነበረበት ጊዜ ኢንተር ሉካኩንና ሀኪሚን ከሸጠ በኋላ በበቂ ተጫዋቾች አልተካልኝም ብሎ በጣም ተበሳሽቶ ነበር ከዛ በኋላ ነው የለቀቀው። በቶተናም ተጫዋቾቹን ራስ ወዳዶቹ ላምናም ብሎ ተቻቸው። የቶተናም ታሪክ እኮ ይሄ ነው እኮ ያሰለጠነ ቶተናም ሀያ አመት ዩ ሰላሳ አመት ዩ ቶተናም እንደዚህ ነው ታሪኩ በዚሁ ፕሬዚደንት ስር እያለ በቀጠሩት ሰውዬ ስር ማለት ነው ዳንኤል ሌቪን ተናግሮ ያው ሊያባርሩት የሚችሉ ሰውን ተናግሮ የለቀቀው እና ትንሽ ኃላፊነት የሚወስድ አይመስለኝም። እና ናፖሊ እንዳያባረረው አንደኛ ትልቅ አሰልጣኝ ነው፣ ሁለተኛ ስምንት ሚሊዮን ዩሮ ነው በአመት የሚከፈለው ከሁሉም የሴሪያ አሰልጣኞች ከፍተኛ ደሞዝ የሚያገኙ አሰልጣኝ እሱ ነው። ብዙ አማራጭም የለም ለነገሩ ገበያው ላይ ራፋ ፓላዲኖ መሰለኝ ጥሩ አማራጭ ከተባለ ብዙ የማሸነፍ ታሪክ ያለው አሰልጣኝ አይደለም፣ ግን ጥሩ አሰልጣኝ ነው። አምና የፊዮረንቲና አሰልጣኝ ነበር። እሱ ከዩቫን ዩሪች ከአታላንታ መሰናበት በኋላ አዲሱ የአታላንታ አሰልጣኝ እንዲሆን እየተጠበቀ ነው እና ኦታቪዮ ቢያንኪ የሚባሉ አንድ አሰልጣኝ ያሉ፣ ምሳ ማራዶና የናፖሊ ተጫዋች በነበረበት ጊዜ ሁለት ሴሪያዎች ሲያነሳ የዛ ቡድን አሰልጣኝ የነበሩ ናቸው እና እሳቸውም ለምን እንደዚህ አይነት አውትበርስት እንደሚያስፈልገው አላቅም። እያንዳንዱን ሽንፈት በተመለከተ በጣም የተጋነነ ሪያክሽን ነው የሚያሳየው እና ሽንፈት ያጋጥማል። በተለይ እንደ ቦሎኛ ባለ ቡድን ከሜዳ ውጭ መሸነፍ ሊያጋጥም የሚችል ነገር ነው፣ ግን እንደ ትልቅ ትራጄዲ ነው የሚቆጥረው። እና አንዳንድ በንግግሩ የሚፈጥራቸው ችግሮች ኢሪቨርስብል ይሆናሉ፣ ማይታጠፉ ይሆናሉ። የመጠንቀቅ ያለበት ይመስለኛል የሚል አስተያየት ሰጥተዋል። እስካሁን ድረስ የናፖሊ ደጋፊዎች ብዙ ቅሬታ እያቀረቡ አልነበርም፣ ግን አምና እነሱን ሳይቀር ሲወርፍ ማለት ነው። የናፖሊ ደጋፊዎችን የወረፈባቸው አንዳንድ ንግግሮች ነበር። የሆነ ሰሞኑ ትንሽ መነጫነጭ ሲጀምሩ፣ ግን ኢንጆይ አርገውት ነበር። ሌላ ሰው ሲናገር ደስ ይላቸው ነበር። ለምሳሌ የድሮን የስፖርት ዳይሬክተር ክርስቲያኑ ጁንቶሊን ይወርፍ ነበር። ሌሎችንም ሰዎች ይታች ነበር። ከለርፉል ፕሮናውንስመንት ናቸውና ይሏቸው ነበር። ደስ ይላቸው ነበር ሲናገር። አሁን ሰሞኑን ስኳዱ በዛ እንደዚህ ያለ ምና የሚለው ነገር ሰልችቷቸው አሁን በኢንስታግራም በትዊተር ላይ ሀሽታግ ኮንቴ አውት የሚል ዘመቻ ጀምረዋል። ኮንቴ እንዲወጣላቸው መጠየቅ ጀምር ጀምረዋል። ስለዚህ ሰውየው እንግዲህ ትልቅ ርዕስ ፈጥሯል። ሰሞኑን ጣሊያን ውስጥ በቀደም በቀደም በተለይ ሙታን አላጅብም ምናምን ማለቱ መነጋገሪያ ነበር።